የባሕር በርን ጨምሮ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ገለጸ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ ማስቀመጡን የፓርቲው ምክትል ፕሬዝደንት አቶ አደም ፋራህ ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዘመኑ ይርጋ ያቀርበዋል። ፓርቲው የኢትዮጵያን ሁለንተና የብልጽግና የማረጋገጥ ራይን ሰንቆ ወደ ተግባር መግባቱን አውስተው ባለፉት ዓመታት ለሕዝብ ቃል የገባውን በውጤታማነት እየፈጸመ ነው ብለዋል። የኢትዮጵያን ቀሪ ስብራቶች ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ የተናገሩት አቶ አደንፋራ ብሔራዊ ጥቅምን ማዕከል ያደረገ የተሟላ ሉዓላዊነትን ለማረጋገጥ የሚጠበቅበትን ኃላፊነት እንደሚወጣ ገልጸዋል። ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚ ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። በኢኮኖሚው ዘርፍ ባለፉት አመታት በተሰሩ የልማት ስራዎች ከፍተኛ ውጤት መምጣቱን ገልጸው ለአብነትም ባለፈው አመት የ9.2 በመቶ እድገት መመዝገቡን ተናግረዋል። የምግብ ሉዓላዊነትን ለማረጋገጥና ሰብዓዊ ድጋፍን በራስ አቅም ለመሸፈን በተጀመሩ ተግባራት ተጨባጭ ውጤት እየተመዘገበ መሆኑን ገልጸው በሰው ተኮር ስራዎችም በርካታ አቅመ ደካማ ዜጎችን ተጠቃሚ ማድረግ ተችሏል ብለዋል። በአጠቃላይ እድገቱ በቁጥር ብቻ የሚገለጽ ሳይሆን ጥራት ያለው የብዙሃኑን ተጠቃሚነት እያረጋገጠ ያለ፣ እንደ ሀገር የጋራ ብልጽግና እንድናረጋግጥ እያስቻለን ያለ ነው። ይህንን በቀጣይ ማጠናክርን የምንቀጥል ይሆናል። ሰብአዊ ድጋፍም በራስ አቅም ለማቅረብ ሰፊ ስራ ነው የተሰራው። እንደ ሀገር ከልመና ከተረጅነት ተላቀን ሰብአዊ ድጋፍም በራሳችን ማቅረብ የምንችልበት ሁኔታ መፍጠር አለብን። የፓርቲው ስራ አስፈጻሚ ኮሚቴ የሰላምና የፖለቲካ ጉዳዮችን መገምገሙን በማንሳት ለሀገራዊ ምክክሩ መሳካት የበኩሉን ሚና ለመወጣት ቁርጠኛ መሆኑን ማረጋገጡን ጠቅሰዋል። መጪው ሀገራዊ ምርጫ ሰላማዊ፣ ተአማኒ፣ ግልጽና አሳታፊ በሆነ መልኩ እንዲካሄድ ፓርቲው የድርሻውን እንደሚወጣም ገልጸዋል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ለመፍታት የሚያስችል ምህዳር መፈጠሩን ገልጸው ፓርቲውና የሚመራው መንግስት ሁልጊዜ በራቸው ለሰላም ክፍት መሆኑን አረጋግጠዋል። ከሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው። በዚህም ውጤት ተገኝቷል። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውም በሰላማዊ መንገድ በዴሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። ስለዚህ ከዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውም በሰላማዊ መንገድ ማራመድ ይችላል። የሰላም አማራጭ የሚመርጡ አካላትን ምን ጊዜም ከግማሽ ርቀት በላይ ሄደን ተቀብለን የምናስተናግድ ይሆናል። ስራ አስፈጻሚ ኮሚቴ ስብሰባ የመልካም አስተዳደር ችግሮችን በዘላቂነት ለመፍታትና አገልግሎት አሰጣጡን ቀልጣፋ ለማድረግ የተቀመጡ አቅጣጫ ወደ ተጨባጭ ተግባር መግባቱን ተገምግሟል ብለዋል። በዚህም የመሶብ አንድ ማዕከል አገልግሎት የማስፋትና የዲጂታላይዜሽን ስራዎች እየተከናወነ መሆኑን አመላክተው እስካሁንም አስራ ስድስት ማዕከላት ተገንብተው አገልግሎት እየሰጡ መሆናቸውን ተናግረዋል። ብልጽግና ፓርቲ ጠንካራ መንግስትና ሀገር ለመገንባት የያዘውን ግብ ለማሳካት የአመራርና አባላቱን አቅም የሚያጎለብቱ የተለያዩ ተግባራት ማከናወኑንም ገልጸዋል። የተሰጣቸውን ሀገራዊና የፓርቲ ተልዕኮ በአግባቡ ባልተወጡ አመራሮች ላይ የተለያዩ እርምጃዎች መወሰዱን ተናግረው፣ ፓርቲው ህዝብንና ሀገርን ተጠቃሚ ለማድረግ የጀመራቸውን ተግባራት አጠናክሮ እንደሚቀጥል አረጋግጠዋል።